የአካል ጉዳተኞችን ሁለንተናዊ የልማት ተሳትፎና ተጠቃሚነት ለማረጋገጥ በትኩረት ሊሰራ እንደሚገባ ተገለጸ። አጋፔ ሞቢሊቲ ኢትዮጵያ ከማዕከላዊ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳዮች ቢሮ ጋር በመተባበር በከምባታ ዞን ቃጫ ቢራ ወረዳ ለአካል ጉዳተኞች የዊልቸርና የወከር ድጋፍ ማድረጉ ተመላክቷል። የከምባታ ዞን ሰራተኛና ማህበራዊ ጉዳዮች መምሪያ ኃላፊ አቶ አለሙ አሼቡ በዞኑ አካል ጉዳተኞችን ተጠቃሚ የሚያደርጉ ስራዎች ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰሩ መሆናቸውን ጠቁመው በዚህም አጋፔ ሞቢሊቲ ኢትዮጵያ መንግስታዊ ያልሆነ ግብረሰናይ ድርጅት እያደረገ ያለው ተሳትፎ ጠንካራ መሆኑን ተናግረዋል። አጋፔ ሞቢሊቲ በዚህ ተግባር ላይ ሲሰማራ ይሄ ሶስተኛ ነው። ለዞናችን ዶዮገና ወረዳ በዚሁ መልኩ ከአምሳ በላይ ዊልቼሮችን ለአካል ጉዳተኞች አሰራጅቷል። በዞን ማይከል ላይ እንደዚሁም ከአርባ ሁለት በላይ ዊልቼሮችን አሰራጭቷል። ዛሬ ደግሞ መጠኑንና ሁኔታውን የተጎጂዎች መጠን በዞናችን ውስጥ ምን ያህል እንደሆነ እያየ ስለመጣ እንዲም አይነት ተጎጂዎች እኛ ዞን ውስጥ አሉ ወይ የሚያስብሉ የተጎዱ የተደበቁ ውጪ የናፈቃቸው ብርሃን መውጣት ያልቻሉ አካላትን ከሌላም ህብረተሰቡ ጋር እኩል አየር እንድተነፍሱና ውጪ እንዲያገኙ መደበኛ ተግባራቸውንም እንዲያከናውኑ እያደረገ ያለ በጎ ሰናይ ድርጅት ነው። ትልቅ እገዛ እያደረጉ ስላሉ እጅግ አመሰግናለሁ። አካል ጉዳተኞችን በልማትና በተለያዩ ተግባራት በማሳተፍ ሁለንተናዊ ተጠቃሚነታቸውን ማረጋገጥ እንደሚገባ የገለጹት የከምባታ ዞን ሰራተኛና ማህበራዊ ጉዳዮች መምሪያ ኃላፊ አቶ አለሙ አሸቦ ይህንን ተግባራዊ ከማድረጉ ረገድ ሁሉም ልረባረብ እንደሚገባም አሳስበዋል። አሁንም በግንዛቤ ማጣት ምክንያት አካል ጉዳተኞችን ቤት ደብቆ የሚያስቀምጡ ሰዎች አሉ። አካል ጉዳተኝነት በተፈጥሮም በሰው ሰራሽም የሚመጣ ነው። ማናችን ቆመን እንደምንሄድ ወይ አካል ጉዳተኛ እንደማንሆን የተረጋገጠ ዋስትና የላንም፣ ዋስትና የላንም። ስለዚህ አካል ጉዳተኞችን የመደገፍ የመንከባከብ ስራ የሁላችን እንደሆነ እንድንይዝ ነው። አካል ጉዳተኝነት ደግሞ አካል እንጂ የጎደለው የአእምሮ ጉዳተኝነት አይደለም። እንደ ሌላ ማንኛውም ሰው ስራ ይሰራሉ። ለነሱ የሚያግዝ ነው። ይሄ ተንቀሳቃሽ የሆነ መሳሪያ ሲሰጥ እንደ ትራንስፖርት እንዲያገለግላቸው ነው። ስለዚህ ከምንም መገለል ከምንም መድሎ ነጻ ሆነው ስራ እንደሚሰሩ አይምሯቸውን አሳምነው መስራት የሚጠበቅባቸው ናቸው። ይህ ቃጫ ቢራ ወረዳ ዋና አስተዳዳሪ አቶ ጴጥሮስ ቦንጆሬ አካል ጉዳተኞች መስራት የሚችሉ አቅም ያላቸው መሆናቸውን ጠቅሰው በወረዳው አካል ጉዳተኞችን ተጠቃሚ የሚያደርጉ ስራዎች እየተሰሩ እንዳሉ ተናግረዋል። አካል ጉዳተኝነት ሲጀመር ሰው በራሱ ፈቅዶ ወዶ ያመጣው ነገር አይደለም። አካል ጉዳተኝነት ማለት ደግሞ መስራት አይችሉም መንቀ ምንም ነገር ማድረግ አይችሉም የሚል ድምዳሜ የለው ያ ጉዳተኝነት አይደለም አካል ጉዳተኝነት። ስለዚህ መስራት የሚችሉ መንቀሳቀስ የሚችሉ ማልማት የሚችሉ አቅም ያላቸው መማር የሚችሉ ሕፃናት ብዙ ነገርን ማድረግ ከህብረተሰቡ ጋር ተቀላቅለው ብዙ ነገር ለውጥ ኢኮኖሚካሊ ለውጥ የምትጨምር ማምጣት የሚችሉ አካላት በተለያዩ ሰው ሰራሽና በተፈጥሮዊ ጉዳዮች አካል ጉዳተኞች ሆነው እንዳሉ ይታወቃል። ወረዳው ይህን አጠቃላይ በሴክተሩ አማካኝነት በ22ቱ ቀበሌያት ላይ ይህን የመለያት ስራ በጥናት ሁሉም ባጀት ጨምረ መድቦ የመለያት ስራ ተሰርቷል። ይህን ከተደረገ በኋላ ከዘንድሮ ከሁለት ወር በፊት በዞን በተደረገው ንቅናቄ ቃ በዚህ መልክ ዊልቸር ያገኙ ሰዎች አሉ፣ እኔ አካል ጉዳተኞች አሉ። እነሱን ተመልሰን ዞረን ስናያቸው ያላቸው እርካታ ያላቸው ነገር መስራት ሲችሉ የተቀመጡት ወጥተው ሕይወታቸውን ኑሯቸውን ለመግፋት ለመስራት የሚያደርጉት እንቅስቃሴ በጣም ደስ የሚል ነው። ከዚህ መነሻ አምና በሁለቱ አመት ላይ ለነዚህ ሰዎች አንደኛ ቤት ጥገና ስራዎች ተሰርቷሉ። ላላቸው ለሌላቸው ደግሞ ቤት የመስራት ሥራ በዘንድሮ በክረምቱ ጀምሮ 12 ቤቶች አዲስ ተሠርቶ 16 ቤቶች ተጠግነው ለእነዚህ አካላት ተሰጥቷል። በወረዳው አጋፔ ሞቢሊቲ ኢትዮጵያ ከሌሎች ባለድርሻ አካላት ጋር በመተባበር ለአካል ጉዳተኞች ላደረገው ድጋፍ ምስጋናቸውን ያቀረቡት የቃጨቤራ ወረዳ ዋና አስተዳዳሪ አቶ ጴጥሮስ ቦንጆሬ በቀጣይ ለአካል ጉዳተኞች ሁለንተናዊ ድጋፍ ከማድረግ አኳያ በየደረጃ ያለው የህብረተሰብ ክፍልና ተቋማት ተሳትፎ ማድረግ ይገባቸዋል ብለዋል። ዛሬ ላይ በቃጨቤራ ወረዳ ላይ በዋናነት በእንዲህ አይነት ብዙ ህዝብ መስራትና መንቀሳቀስ ሲችል በቤቱ ያለውን ህዝብ አድሬስ ለማድረግ የቻልንበትና ያው ይህም ደግሞ ሞቢሊቲ ኢትዮጵያ ስናይት ድርጅት ይህም በመተባበር እዚህ በቃጨብራ ወረዳ ከሴክተሩ ጋር በመተባበር ያደረጉት አስተዋጽኦ ይሄ ነው ብለን የምስጋና ሰጥተን የምናበቀው ል አይደለም። ዛሬ ዕለት የሚሰራቸው አሁን እንደሚታዩ ሃምሳ ሰባት ዊልቸሮች ተለይተው አሁን አገልግ ለሰዎቹ እነዚህ ግብረ ሰናይ ድርጅት መጥቶ ጠግኖ አስተካክሎ ሰዎቹን እኛ ላይ የተንመጣው እንደሚታወቀው ዛሬ ሆ ስርጭት እየተደረገላቸው ነው። የአጋፔ ሞቢሊቲ ኢትዮጵያ ጽሕፈት ቤት ኃላፊ ፓስተር ሚኪ ዘላለም ተቋሙ በከምባታ ዞን ለሶስት ዙር ድጋፍ ማድረጉን ገልጸው በኢትዮጵያ በአጠቃላይ ለአካል ጉዳተኞች ዊልቸርና ወከር የማድረስ ስራ እየሰራ መሆኑንም ተናግረዋል። በዚህ ዞን ብቻ ሶስት ከተሞች ላይ ዊልቸር ማሰራጨት ችለናል። ሌላው አጋፔ ሞቢሊቲ ኢትዮጵያ እንግዲህ በ2024 ላይ ብቻ ኦልሞስት 40 ከተሞች እንደ ኢትዮጵያ ዊልቸር ማሰራጨት ችለናል። ከ2500 በላይ አካል ጉዳተኞችን ዊልቸር ልንሰጣቸው ችለናል። ይህንንም እንግዲህ እንድናደርግ ያስቻልን ፍሪ ዊልቸር ሚሽን ከአጋፔ ሞቢሊቲ ጋር በመተባበር ነው ይሄን ያደረገው። አጋፔ ሞቢሊቲ ኢትዮጵያ በቃጫ ቢራ ወረዳ ለአካል ጉዳተኞች ከ2.5 ሚሊዮን በላይ ወጪ በማውጣት 57 ዊልቸር እና 22 ወከር ድጋፍ ማድረጉን የገለጹት የአጋፔ ሞቢሊቲ ኢትዮጵያ ጽሕፈት ቤት ኃላፊ ፓስተር ሚኪ ዘላለም አመጋገባችንን በማስተካከልና የትራፊክ አደጋን በመከላከል የአካል ጉዳተኝነትን ምንጭ መቀነስ መቻል እንደሚገባም ጠቁመዋል። በዚህ ሶስተኛችን ነው ዛሬ ያደረግነው ድጋፍ በገንዘብ ብንተምነው ከ2.5 ሚሊዮን ብር በላይ ይሆናል። ከሁለት ነጥብ አምስት ሚሊዮን ብር በላይ የሚሆን የአካል ድጋፍ ነው ይዘን የመጣ ነው። ሌላው በዋነኝነት እኔ መናገር የምፈልገው አጋፔ ሞቢሊቲ የእቃውን መስጠት፣ ልቸሩ መስጠት፣ የድጋፍ መሳሪያዎች መስጠት ብቻ ሳይሆን በዋነኝነት የአካል ጉዳተኝነት ምንጩ መቀነስ መቻል አለብን ብዬ አስባለሁ። እኛ ሁል ጊዜ እቃውን እየሰጠን፣ ሌላ ድርጅቶች እቃውን እየሰጡ አካል ጉዳተኝነት የሚጨምር ከሆነ ትልቁ ስራ አልተሰራም ብለን ነው የምናስበው። ስለዚህ ህዝቡም አንደኛ ከአመጋገብ ጀምሮ ትላንት ስናወራ ነበር። አመጋገብ ላይ በተለይ ስትሮክ ፕሬጀሮች የተለያዩ ከምግብ ጋር በተያያዙ የሚመጡትን ነገሮች መቀነስ አለባችሁ። እንደ ከተማ መሰራት አለበት። እንደ ሴክተር መስሪያ ቤቱ በዋነኝነት ምንጩን ነው ማድረቅ መቻል ያለበት። ለአካል ጉዳተኛ ተጋላጭ ሊያደርጉን የሚችሉ በተለይ ትራንስፖርትን በተመለከተ ተፈጥሯዊውን አንቋቋመው። ተፈጥሯዊ በራሱ ከመጣ መጣ ነው አትሊስት ግን እኛ የምንቋቋመውን ማጥፋት ማስወገድ የምንችለውን በተቻለ መጠን ሙሉ ለሙሉ እንኳን ባናጠፋው መቀነስ መቻል አለብን። በጣም ብዙ ከተማ ላይ በሞተር ሳይክል አደጋ ምክንያት ብዙ ወጣቶች ብዙ ኃይል ያላቸው ብዙ መስራት የሚችሉ ብዙ አቅም ያላቸው ተስፋ ያላቸው ወጣቶች በአለማስተዋል ምክንያት ከፍጥነት በላይ በሆነ እንቅስቃሴ አካል ጉዳት ተጋላጭ ሆናሉ። ስለዚህ በተቻለ መጠን እንደዛን ነገሮች በተቻለ መጠን ግንዛቤው እንዲኖር የሚመለከተው አካል እንዲሰራ እንፈልጋለን። በዕለቱ ድጋፍ የተደረገላቸው የኅብረተሰብ ክፍሎች በተደረገላቸው ድጋፍ መደሰታቸውን ተናግረዋል።